ፈጣሪ ጀምሮ ሰይጣን ይጨረሰሽ። ትንሽ ጊዜ ነው ያለሽ፣ በደንብ አውር መፈጠረ ተው። አልተውሽም እኔ የምፈልገውን ነገር ካደረግሽልኝ ከዚህ በኋላ ስራ መስራት አይጠብቅ። ለእርሶ ስል ነው እዚህ አደጋ ውስጥ የገባሁት፣ ስለዚህ ከዚህ ችግር ያውጡ። መውጣት አይቀርም፣ በቅርብ እወጣለሁ። ከዛ እቀብርሻለሁ። አይንሽን ገልጠሽ ነው የምትተኙ ያለችኝ፣ ምን ማለቷ ነው? ድንገት በተኛሽበት ላጠቃሽ ይችላሉ። እግር ስር ሰር ማየ አልችልም አትበይም ትች ያለሽ፣ የእኔ ልጅ እኮ ነሽ። እውነቷን ና አለም ትክክል ናት። ክርስቶስ በተሰቀለበት ዘመን ብትኖሩ ይኖረ አንቺ በርባንን ነበር ምትስ ሴቷ ርማ እኔ ምንም አላጠፋሁ ምማየ መወቀስ ካለባት እሷን ውቀሻት። የእንዝላል ስራ የሰራችው እሷ ነች። ያቻ ት ድሮ ነበር መሞት ነበ ይቅርታ እንዲያደርግላት ልታሳምነው እየጣረች ይሆናል። ይቅርታ ካደረገላት ግን አለቀት። ለእናት ይሰጣቸው ያስፈልጋቸዋል። ጭንቅላታቸው ደርቋል። ጭንቅላቷ ስለደረቀ ነው ክፋት የምታስበው፣ ለማለት ነው። አራሉጣኝ እማዬ፣ ቦምቡ ሊፈነዳ ነው። ተንጠርጣሪው እንዳይጎዳ እኔና አንቺ እንውጣ። የኔ አባት የኔን ጌታ ምን ሆነብኝ ነው ንገረኝ፣ እንጂ የተፈጠረ ነገር አለ እንዴ? አይንን ማየት እራሱ ኮፈራው። ዝም አትበለኝ፣ ዲ አፈቅርሃለሁ፣ እንዳጨርሱ። ዝም በይ፣ ዝም በይ! በውሸት የተሟሻ እኔን ሊደልለኝ አይችል። ውሸት፣ አዎ ውሸት። ቀጣፊ ነሽ፣ አረመኔ፣ እርኩስ ነሽ። ቀጣፊ? ምንድን ነው የምታወረው? የምን ጭካኔ? እኔን ታውቀኛለህ፣ ክፉ ነገር መስራት አልችልም በፍጹም። አላቅሽ፣ ማን እንደሆነሽ ራሱ አላቅ። ለነገሩ እውነት ነው ስምሽ ትክክል ነው። መልአክ ያውጣል አይደል የሚባለው? የወዲት ጉዲት። የእኔ ንጉስ፣ ምንድን ነው የሰማው ነገር አለ እንዴ? ሰይጣን እንኳን የማይሰራው ተንኮልና ክፋት ሰር ሰምቻለሁ፣ አይቻለሁ። ማን ላይ? እማዬ ላይ። እማዬ ላይ እኮ ያንተ እናት ላይ። የኔ እናት ላይ ምንም ነገር አላደረኩም። የኔ ወድ፣ የሰማው ነገር በሙሉ እሸት ነው። ማንም አልነገረኝም። ማንም ካልነገረ እንዴት አወቅ? ባይኔ ባይኔ በብረቱ ነው ያየሁት፣ ባይኔ በብረቱ እና ፊት ስታንቂያት፣ ስትዝቺባት፣ ስታንገላቻት በአይኔ በብረቱ ነው ያየሁት። አሁን ምን ላድርግሽ? እንቃርግ የልግደንሽ? በፈጣሪ ስም ዛሬ እዚህ ቤት ምን አይነት ሰይጣን ነገባብን? ዛሬ አይደለም ሰይጣን እዚህ ቤት የገባው። አንቺን አግብቼ እዚህ ቤት ያስገባው ሰይጣን እያልከኝ ነው? አንቺ አንቺማ፣ ሰይጣን አይደለሽም እኮ አንቺ፣ ዲያቢሎስ ነሽ፣ አንቺ ሳጥናኤል ነሽ፣ ከዛም በላይ ካለ አንቺ እሱ ነሽ። ተው ውዴ፣ የሚጸጽትን ነገር አትስራ። ምን የሚጸጽተኝ ነገር የለም። የሚጸጽተኝ ነገር ቢኖር አንድ ነገር ማድረግ ካልቻልኩ ብቻ። ምን እንደ ጉርጥ የወጡ አይንሽን አጥፍቼ ከዚህ ቤት ማባረር። ቤቴን ትቼ ወዴት ነው የምሄደው? አላቅም። አላቅም፣ የትም ሂጂ። አላቅም፣ ስትፈልጊ ጎዳና፣ ስትፈልጊ ለምን ወራጅ ውሃ ላይ አተኝም? ወይ ደግሞ እዛ ሲኦልሽ ቤተሽ ሄደሽ ለምን አተኝ? አይመለከትም። ውዝልኝ፣ ውዝልኛ ሰይጣን እኔ የምለው ልብስ ስታጥቢ በረኪ ነው እጅሽና ይቆራረጠው። ቢቆራረጥ ምን አመጣለሁ ስራዬን። ከዚህ የተሻለ ስራ እንድታገኝ እኔ ብረዳሽ ደስ ይለኛል፣ ግን የሚያስከፍልሽ ክፍያ አለ የደላላ ችግር የለውም እከፍላለሁ። በብር አይደለም። ከፍ የፈለግከው ነገር ገባኝ። አንተ ሁለት እህቶች አሉህ። ለምን እንደነሱ አይታተባበረኝ? እህት አይደለሽማ እየሰራ ያለው ግፍ ነው። ሌላ ሴት ስትበድል አንተ ደግሞ በእህቶችህና በእናትህ ታገኘዋለህ። ስለዚህ ግፍ ባትሰራ ጥሩ ነው። እህቶቼ ራሳቸውን መጠበቅ ይችላሉ፣ የእኔ እርዳታ አያስፈልጋቸውም። አይምሰልህ፣ አንድ ቀን ሁሉም ሰው ለመውጣት የሚከብድ ጉድጓድ ውስጥ ይገባል። ያኔ እርዳታ መፈለጉ አይቀርም። ለምንድን ነው ዝም የምትይኝ? አውሪኝ እንጂ። ምን ላውራ? ስለ ቁንጅናሽ፣ ስለ ደም ግባት፣ ስለፈጠረ ተወ። አልተውሽም። እኔ የምፈልገውን ነገር ካደረግሽልኝ ከዚህ በኋላ ስራ መስራት አይጠበቅብሽ። ሰርቼ መብላት ነው የምፈልገው? ራሴን የምሸጥ ፍላጎት የለኝ። ማን ሽጭልኛለሽ፣ በነፃ ነው የምፈልገው? ምንም የምሰጥ ነገር የለኝ። ተወኝ ተወኝ። ደረቅ ነሽ። ከአንቺ በፊት የነበሩ ሰራተኞች እንዳንቺ አልነበሩም። አንቺ ግን ስራ ታበዣለሽ። ለነገሩ አታስቢ። ሰርቼ መብላት ነው የምወደው። ስልኳ ለምንድን ነው የማይሰራው? የማን? የእህትህ። እንጃ፣ እኔ በምን አውቃለሁ? መልሰሽ ደው ይላት። አይሰራም አልኩህ እኮ። ለነገሩ በአንተ የተነሳ ነው ምን አጠፋው? ሄድና ጠብቃት፣ ብቻዋን እንዳትሆን ብዬ ስልክ ግዴታን ሳትወጣ ቀርተ ይኸው፣ ለዚህ ዳረካት። እኔ ምንም አላጠፋውም። የምማይ መወቀስ ካለባት እሷን ውቀሻት። የእንዝላል ስራ የሰራችው እሷ ነች። ያች አሮጊት፣ ድሮ ነበር መሞት የነበረባት። ሴትየዋ ጠንካራ ነች፣ አትሞትም። ደም ግፊቷ እንዲነሳባት ስናናድዳት፣ ጭራሽ ትረጋጋለች። ለእሷ የተሰራውን ምግብ በልተን በረሀብ ትሞታለች ስንል፣ ጾም ነው ብላ ትጸድቅበታለች። ምን እናርግማ? ይሁን የሚጠብቃት አካልማ አለ። ማንም የሚጠብቃት የለም። የእናንተን ከፍነት ነው እንጂ ድሮ ነበር የምትሞታው። ለነገሩ ችግር የለውም። እኔ ራሴ ደፋታለሁ። ከሴትዮዋ ሞት በፊት የይሁዲትን ትዳር የምንመልስበት መላ ብንፈልግ አይሻለም? የኔ መቤት ምን እያሰብሽ ነው? እስከ ዛሬ ለማየ የቆፈርኩት ጉድጓድ ውስጥ እንዴት ልገባ ቻልኩ ብለሽ ራስሽን እየጠየቅሽ ነው። ማን እንደከተተኛ አውቃለሁ። የወጣው ቀን ግን እኔ ከገባሁበት ሽህ እጥፍ እንኳን ሰው ፈጣሪ የማያገኛት ጉድጓድ ውስጥ ነው የምከታት። ለእኔ ጉድጓድ ከማሰብሽ በፊት እራስሽ ከገባሽበት ጉድጓድ እንዴት እንደምትወጭ ማሰብ አይቀልም። መውጣት አይቀርም፣ በቅርብ ወጣለሁ። ከዛ እቀብርሻለሁ። ቪዲዮ የቀረሽበትን እጅሽን ቆርጬ ለውሻ ነው የምሰጠው። አቤት ጭካኔሽ! እንደው ግን ማን የፈጠረሽ? ፈጣሪ ብቻማ አይመስለኝም። ፈጣሪ ጀምሮ ሴጣን የጨረሰሽ። ትንሽ ጊዜ ነው ያለሽ በደንብ አውሪ። በቅርቡ ምላስሽን እቆርጥልሻለሁ። አቺ ማ ባሌ ያፈቅረኛል። ንዴቱ ሲበርድለት ወደ እኔ የሚመጣ አይመስልሽም? ያኔ ማን ያድንሻል? እማዬ የምታያት አድርጊት አይመስለኝም። ከዛሬ ጀምሮ አይንሽን ገልጠሽ ነው የምትተኚው፣ እማዬ አይንሽን ገልጠሽ ነው የምትተኚው አለችኝ። ምን ማለቷ ነው? ድንገት በተኛሽበት ላጠቃሽ እችላለሁ ራስሽን ጠብቂ ማለቷ ነው። እንዴት ነው አይኔን ገልጬ የምተኛው? ወይኔ ያለም ከዚህ በኋላ ላልተኛ ነው ማለት ነው? ለእርሶ ስል ነው እዚህ አደጋ ውስጥ የገባሁት። ስለዚህ ከዚህ ችግር ያውጡ። እንዴት አድርጌ ስተኛ? ፍራሽ አጠገብ ቁጭ ብሎ ይጠብቁኝ። አላ አጅ፣ ተኝተሽ እኔ ቁጭ ብዬ ልጠብቅሽ? አዎ፣ ለእርሶ ስላይደለ ህይወቴን አደጋ ላይ ጥዬ ከችግሩ እንዲወጡ የረዳሁት። ምን መርዳት ብቻ ዋናውን ስራ የሰራሁት እኔ ነኝ። አሁን ደግሞ የእርሶ ተራ ነው። እኔን ይጠብቁኛል። ስለዚህ ቁጭ ብዬ ልጠብቅሽ? አዎ፣ ካልሆነ ጋደም ብለው ይጠብቁኛል። አይኖትን ግን መጨፈን አይችሉም። እኔ ብቻ ነኝ መጨፈን የምችለው። እሺ ልጅ፣ ቆይ ግን ማየ ልጆት ቢያባርራት ከቤታችን ትወጣልን ነበር። ለምንድ ደግሞ የማያባርራት? የወዲት ጥገኛ ዋስነች። አንዴ ከተጣበቀችብሽ እንደ መዥገራ እሷን ለማራገፍ ልፋት ይጠይቃል። እንግዲህ ለወንደሰን የማራገፍ የሆን ጉልበት ይስጠው ብሎ መጸለይ ነው። ሌላ ምንም ማድረግ አንችልም። ሰቶታል ዋናው ነገር የሚስቱን ክፋት ባይኑ ማየቱ ነው። ለእሷ ያለው ፍቅር ይቆርጥለታል ብዬ ተስፋ አደርጋለሁ። እንደ አፉ እንዲሆን እመኝሎታለሁ። አለበለዚያ እኔን ቁጭ ብሎ ሲጠብቁ ማደሩ ነው። ፀሐይ ፀሐይ ጠሩኝ እንዴ? እንከፍ አሁን ስሚኝ፣ አባርሻለሁ ያልኩትን ሀሳብ በአንድ ነገር ከተስማማን ተውልሻለሁ። በምን ምን ነገር አደርጋለሁ። እዚህ ቤት የቆየሽበት አንድ ቀን ነው። ስለዚህ እስካሁን የሰራሽበት ሂሳብ አለ ማለት ነው። እሱን ክፍያ አልከፍልሽም። ወርሽ ከዛሬ ይጀምራል። በዚህ ከተስማማሽ መቀጠል እንችላለን። አልበለዚያ ግን ውጭል እስከ ዛሬ የሰራውበትን ላይ ከፍሉኝ ነው ማለት ነው? አዎ የሙከራ ጊዜ ነበር ብለሽ ውሰችው። አንድ ቀን የሙከራ ጊዜ ትንሽ ነው አይደል? በቃ ሰላሳ አድርጌዋለሁ። በሰላሳ ሳትስማሚ መከራከሩን ከቀጠልሽ ስልሳ ቀን አደርገዋለሁ። አይ ሀአንድ ቀኑ ይሻለኛል አባዬ፣ እስከ ሰላሳ በነፃ ሰራለሁ። ጎበስ ፀሐይ ስትድሞት ናቀብ። አሁን ትችለሽ። እንዴት ሆነልሽ? አልታረቅንም። ከዛስ? እማያሰሚኝም። እንዴት? ተጣላን እኮ ነው ያልኩሽ። ከዛ ተጣላም ብለሽ እጅሽን አጣጥፈሽ መታሽ። ምን ማድረግ ነበረብኝ? እናቱን እንደማሰቃየት ያወቀ ልጅ ምንም ያደረግኝ ይመስል ምንም ሚስቱ ብልጥ ከሆነች መልሳ በቀፎ ተከተዋለች። እማዬ ስላላየሽው ነው። ቢገለኝ ደስ ይለው ነበር፣ ዓይኑ ላይ ያዩትን ጥላቻ ከዝ ትተይቸ አላቅ ሞኝ ሲነቀ አገር አላስቀምጥ ይላል። በይ ይህን በግ ከደነበረበት መልሰሽ አረጋግተሽ እግር ስር ሰሩ አልችልም። ማየ አልችልም። አትበይ፣ ትችያለሽ። የኔ ልጅ እኮ ነሽ። እኔ እናትሽ ስሸነፍ አይተሽ ታውቂያለሽ? አላውቅም። ለዘመናት እንዲያሸንፍ ያደረግኩት ቤተሰብ ዛሬ ተሸንፈሽ መተሽ አንገቴ ልታስደፊ ነው። ከአሸናፊ እናቴ ምክር ፈልጋለሁ። ምን ባረግ ባለን ወደቅት ማስገባት እችላለሁ? ማየ ሴትነሽን ተጠቀሚ። ወንድን ልጅ አልጋሽ ላይ ካወጣሽ በኋላ እንኳን እናትህን ተውልኝና ግደልልኝ ብትዩ አይኑን ሳያሽ ያደርገዋል። ልክ ነሽ እማዬ። ተመልከች ምን እንዳመጣሁልሽ። ምንድን ነው? ሻምፖ፣ ቅባት፣ ባዝሊን ላንቺ ይጠቅምሻል ብዬ እኔ ወዳጅሽ ገዝቼ ልሽ መጣው። ወዳጅ አደለም። ለምንድን ነው ልቤን ምሰብሪ? ግን ልንከባከብሽ ያለን ሰው በዚህ መንገድ ነው ክብሩ። ምን ነክይበት? ስለፈጠረ ካምላክ፣ ተወኝ። እኔ ምንም ማልሰራለህ፣ የድሃ ልጅ ነው። ሰርቺ፣ ምን ነው መፈልጋ? የደሃ ልጅ መሆን ነው ደስ የሚለው። የጎደለሽን አሟልቼ ድህነት ያገረጠው ፊትሽን ሳወዛልሽ እርካታ ይሰማኛል። እርዳታ፣ እርዳታም ያስፈልጋቸው ሰዎች አሉ እነሱ እንዳንቺ ቆንጆ አይደሉማ። ተቀበይኝ፣ ቆንጆ ቅባት ነው የገዛውልሽ። አልፈልግም። ካልተቀበልሽ መባከኑ ነው። ለምን ይባክናል? የገዛበት ቦታ ይደመልስ። አልችልም። የተሸጠቃ ከማይመለስበት ቦታ ነው የገዛውት። ተቀበይኝ። ለእናት ስጣቸው፣ ያስፈልጋቸዋል። ጭንቅላታቸው ደርቋል። ጭንቅላቷ ስለደረቀ ነው ክፋት የምታስበው ለማለት ነው። አራ ልወጣኝ። ምንድነው የምታወራው? የእውነት ቅባት ያስፈልጋቸዋል። ጭንቅላታቸውን ስላየውት ነው እየተሳደብኩ አይደለም። አንቺ ምን በወጣሽና ካፍሽ ስድብ የሚወጣው? የኔ የወንዝ ዳር እንኮይ የኔ ሎሚ፣ ሳይሽ እኮ እንዴት እንደምታሳዝኝ ከዘንክልኝ። ሂድልኝ፣ ስራ ልስራበት። እንደውም አግዝሻለሁ። እንድታግዘኝ ፈልግም። እናት፣ ሌላ ነገር ምስሎች ያባረሩኛል። አረ በማርያም ትሆኑ በምትወደ የሆነበት በማንብለምን ነው መለመን አይጠበቅብሽም። የሰጠውሽን ስጦታ ከተቀበልሽኝ ለእኔ በቂ ነው። ከዚያ ሄድልሻለሁ። ፈጣሪ! ምን አይነት ነገር ውስጥ ሚገጠት ምን እያደረግሽ ነው? ተቀምጬ። ከዚህ ቤት ውጪ ብዬ ነግሬሻለሁ። ቤቴን ንጉሴን ትቼ ወዴት እሄዳለሁ? አላቅልሽም። የበለክሽው ቦታ መሄድ ትችያለሽ። ሲሆንም ግቢ አይመለከተኝም። ብቻ ቤቴን ለቀሽ ውጭልኝ። ለሚስት እሳት ትመኝለታለህ? እኔ ተመኝቼልሽ ነው? አንቺ ግን እሳት ውስጥ ነው የኖርሽው። እሳት ነው ህይወትሽ። ወራዳ ነሽ፣ ወራዳ። ለነገሩ አንቺ ጥፋት የለብሽም። ያጠፋሁት እኔ ነኝ። አንተ አደለም፣ እኔ ነኝ ያጠፋሁት። እባክ ለፍቅራችን ስትል ይቅርታ አድርግልኝ። አለምሽን ሄደሽ ፈልጊ። እኔ አንቺ አለም አደለሁ። ከዚህ በኋላ ከአይምሮሻ ውጭ። እኔም የራሴን መንገድ ህይወት ጀምራለሁ፣ አንቺም የራስሽን ጀምሪ። መቼም አንለያይም። ጌታ አንቺ ዝም በይ። ሰምኛ ልትሴትዮ ሌላ ውርደቱ ሳት ገቢ። ቀጥ ብለሽ ውጭ። አይ ምትኮ፣ ከሆነ ግን በፖሊስ በካቴና ታስረሽ ከዚህ ቤት እየተመናቀርሽ ትወጫለሽ። ክብር ማይወድልሽ ከሆነ ተገፈታትረሽ ትወጫለሽ። አሁን በክብር ምትወጪ ከሆነ ውጭልኝ። ሌላ ነገር ውስጥ አታስገቢ። ታገቢኛለሽ ብለ ተንበርክ ከቀለበት ላሰርክለትጅ ካቴና ተመኛለ ቀለበቱ፣ ሁለቱም ቀለበቶች የት ሄዱ ስልሽ ጠፍቷል ያልሸው፣ እውነት ግን ጠፍቷል? አዎ ጠፍቷል። መቼስ ብሩን ሽጣ በልተዋለች ብሎ እያስብ ከርለሞ። ጉዲት ጉዲት፣ የማስበውን ነገር ነው የነገርሽ። ስንት ማላቀውን ደግሞ ወንጀል ሰርተሽ፣ እሱንም ፈጣሪ ብቻ ነው የሚያውቀው። እውነቷን ነው አለም፣ ትክክልናት። ክርስቶስ በተሰቀለበት ዘመን ብትኖር ይኖሩ አንቺ በርባንን ነበር ምትመስ። ሴቷ በርባን አለም፣ አንቺ እባብ፣ እኔን ለመጣል ከጀርባ ይስቀምሪ ነበር። አንቺ ላይ ማንም የቀመረ ሰው ራስሽ በዘረጋሽ ወጥመድ ነው የታሰርሽ። ክፋት ስትሰሪ መልሶ ራስሽ ጋር እንደሚመጣ ቀድመሽ ማወቅ ነበረብሽ። ይቅርታ አድርግልኝ፣ ዝም ብቻ ብለሽ ከዚህ ቤት ውጭል ሌላ ትርፍ ቃል እንድናገር አታድርጊ። እማዬ፣ ምን እያወሩ ነው? ይቅርታ እንዲያደርግላት ልታሳምነው እየጣረች ይሆናል። ይቅርታ ካደረገላት ግን አለቀልን። አያረገው። አይ እማዬ ልጆትን፣ አያውቁትም መሰለኝ። ጥሩ ልብ ነው ያለው። ትንሽ ብታለቃቀስበት ትቸዋለሁ እምባሽን ጥረጊ ብሎ ታርቋት፣ እኛም ማስለቀስ እንድትጀምር ፍቃዱን ይሰጣታል። በዚህ ጊዜ እንኳን ቆርጧል። እንደ ዛሬ ሲሆን አይቼው አላውቅም። እኔ ራሱ ገርሞኛል። ሰው በዚህ ልክ ይናደዳል እንዴ ብዬ እያሰብኩ ነበር። ከመናደዱ የተነሳ እያየሁት ሽበት አወጣኩ። ወይ አንቺ ልጅ፣ እንደው ምን ይሻልሻል? እውነቴን እኮ ነው የማየው። አላዩትም? አይቼዋለሁ የእኔ ልጅ በሀዘን ጥብስ ነው ያለው ጥሩ ነው ባኮት የልጄ ሀዘን ጥሩ ነው አዎ እማዬ እርሶ ለአመታት እኔ ለወራት የነበርንበት እሳት በወሬ ሳይሆን እራሱ ገብቶት ማየት ነበረበት ከማየት የበለጠ ምን ትምህርት አለ ልክ ብለሻል እኔ ልጅ እኔ ግን ልጅ ስቃጠል ከማይ እኔ ብነድ መርጣለሁ እኔ አልመርጥም እርሶ ወልደው ነው እኔ ተቀጥሬ ምን በወጣኝ ለእርሶ የተወረወረ እሳት የሚያነዳኝ? ይሀ ልጁ እውነቱን እንዲያውቅ አድርጌዋለሁ ከዛሬ ጀምሮ አብራችሁ መንደድ ነው። አለም ከደሙ ንጹሕ ነች። እውነት ነው። ይኔ ልጅ ተባረኪልኝ፣ ደራሽ አለዋያ ያሳጣሽ። አሜን። ምርቃቷን ሙሉ እንድትሆን ደግሞ ትንሽ ደሞ ጨምር ቢያደርጉባት ቆንጆ ነበር። ዛሬ ግን አይደለም። አስቡበት እሺ፣ አስብበታለሁ